ሻምሰ አንድ ተሳፋሪዎቹን ሕይወት የታደገው ጀግና ሹፌር እጅግ አስገራሚና ድንቅ መረጃ አሁን የደረሱት ጀብድ አይገልጸው ማለት ይቻላል። ስለዚህ ሹፌር አጠር ያለ ታሪክ የሰራበትን መረጃ የምናካፍላችሁናል። ሰላም ጤና አስጠለን ውድ ኢትዮጵያውያን እንዴት ናችሁ? ይህ ሚኪያስ ታቦር ትክክለኛ ቻናላችን ነው። ለዚህ ቁም ነገር ስል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህ ትክክለኛ ቻናል ስለሆነ ወቅታዊና ተአማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ነው ወይም ናቲፊኬሽን ቤሏን ክፍት በማድረግ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምቶኝ በትህትና ጠይቃለሁ። አብዛኞቻችን ኢትዮጵያውያን ለሹፌሮች ያለን አመለካከት በጣም የተለየ ነው። ሁሉንም ሹፌር በአንድ ዓይነው አብዛኞቻችን የምናያቸው እንደ ዱርዬ፣ እንደ ወያላ በተለይ ደግሞ ሴት ላይ ያላቸው አቋም በማለትም በተለይ በጣም በሚያሳዝን ሁኔታ ያለን አመለካከት የተበላሸ እንደሆነ ምሁራኖችም በጥናትም በተለይ በሀገራችን ያለው አመለካከት ልክ እንዳልሆነ የአደባባይ መረጃዎች ናቸው። ሹፌር በዛው ልክ ደግሞ መልካም፣ ደግና የዋህ ነው አብዛኛው ሹፌር ማለት ይቻላል፣ ዘጠና በመቶ ይቻላል ያለ ሹፌር ህዝቡ ኢትዮጵያም፣ ሀገሪቷም በጣም ባዶ እንደሆነችም ነው። ነፍሱን አስይዞ ነው ያን ሁላ ስራ የሚሰራው። በጣም ራሱን ላደጋ ጥሎ ብዙ አደጋዎች ይገጥሙታል። በጣም በሚያሳዝን ሁኔታ አንድ ቁጥር ሟችም አብዛኛውን ጊዜ አይታችሁ ከሆነ ሹፌሮች ናቸው ለህዝብ አገልግሎት የሚሰጡት ክብር ይገባቸዋል። ምክንያቱም ብዙ ውጣ ውረዶችን አሳልፎ ነው የምሰሩት። ብዙ መንከራተትና እንግልት፣ ፀሐይና ዝናብ እየተፈራረቀባቸው ደከመን ሰለቸን ሳይሉ ለዛም ነው ብዙ ጊዜ ሹፌሮች ሲነጫነጩ፣ አንተ ሰውን አታክብረም በማለትም በርካቶች ሾፌሮች ላይ ይነሳሉ። ሾፌሮች የሚያዩት ፈተናና የስራ አበሳበስ አይደለም። በርካቶች ደግሞ በተለይ የእርግማን ማት ያው ዘንብባቸዋል። ጥሩ አይደለም። ሹፌርን መራገም ጥሩ አይደለም። ምክንያቱም የሚያዩት በነሱ ቦታ ሌላው ቢሆን እብድ ሆኖ ጨርቁን ጥሎ ነው የምጠፋው በማለትም በርካቶች ይገልጾታል። ሾፌር ስራ በጣም ከባድ ነው። ቀን ሙሉ ማንም ተነስቶ ስራገም ነው ሙለው ጥሩ አይደለም በተለይ አመለካከት ልክ እንዳልሆነ ጀምረም ነው። ምክንያቱም ሾፌሮች ብዙ ዋጋ ስለሚከፍሉ የስራው ባህሪ ስለሆነ ነው የምነጫነቱ እንጂ ሌላ የተፈጥሮ ወይም ወጣ ያለ ባህሪ ኑሯቸው አይደለም። ወንድሞቻችን ናቸው፣ ከህዝብ መካከል ነው የሞቱት። ደግሞ የሚከፍሉት መስዋዕትነትም በዛው ልክ ነው። ብዙ ቦታ መኪና መንገድ ስታገት፣ አሁን አሁን እየተሰማ ያለው ሹፌሮች ላይ እየደረሰ ያለው በደን በደል ጫና፣ አፈና፣ ጭቆና ተገቢ እንዳልሆነ ጨምርም ነው። ሾፌር ብዙ ውጣ ውረዶችን አሳልፎ ብዙ ሰዎች በጊዜ መድረስ ወዳለባቸው ስፍራ የሚያደርሰውም ሾፌር ነው። ለምሳሌ የአምቡላንስ ሹፌሮችን ማየት ይቻላል። ሰው ስታመም በሞትና በሕይወት መካከል ሲሆኑ ራሱን ጥሎ እየበረረ እስከ ሆስፒታል የሚያደርሰው የአምቡላንስ ሹፌር ነው። ስለዚህ ክብር አይገባቸውም? በርካቶችም እየጠየቁ ያሉት ምክንያቱም አገልግሎት የምሰጡት ከምንጊዜውም በላይ ከባዱና ሪስኩ ስራ ያለበት ስራ ብኖር ሾፌር እንደሆነ የአደባባይ እውነታዎች ናቸው። በተለይ ከወደብ እቃ የሚያጓጉዙት እነማን ናቸው? ሾፌሮች ናቸው። ከቦታ ወደ ቦታ ህዝብን የሚያጓጉዙት በተለይ በታክሲም ላይ ማነማን ናቸው? ሾፌሮች ናቸው። ስለዚህ የሾፌር ስራ በጣም ከባድ ነው። ደከመን ሰለቸን ሳይሉ በጠዋቱ ንጋት ይነሳሉ እስከ ምሽቱ አራት ሰዓት አምስት ሰዓት ገብቶ ሳይተኙኑም በዛው ትንሽ እንቅልፍ ከተኙ በኋላ ደግሞ ተነስተው የሚሰሩት የስራው ባህሪ በጣም ከባድና አስቸጋሪ፣ በቦታው ሆኖ ያልተረዳ ብዙ ከመሬት ተነስቶ የእርግማን ማዕት ያወርዱባቸዋል፣ ያዘንብቧቸዋል። ክብር ይገባቸዋል ሾፌሮች፣ ማንም ተነስተው መናገር እንደሌለበትም ነው የምነጫነጩትም የሚቆጡትም የስራው ባህሪ ስለሆነ እንጂ ሌላ እንዳልሆነም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጀምርም ነው። ዛሬ ለየት ያለ ታሪክ በጣም በሚገርም ሁኔታ ለእናንተ ላካፍልላችሁ ይዤላችሁ የመጣሁት ያንዱ ሹፌር በፊልሙ ዓለም የምናውቀውን የሹፌር ታሪክ ማለት ይቻላል በጋዱ ዓለም የሆነው በማለት በርካቶችም የገለጹ ናቸው። ምንድን ነው የተፈጠረው? ይህ ሹፌር የዓለማችን ምርጥ ሹፌር በመባል መሸለም እንዳለበት በርካቶችም ሀሳባቸውን የገለጹ ናቸው። የአምሳ ሶስት ተሳፋሪዎችን ህይወት የታደገ ጀግና የምንጊዜም የኢትዮጵያ ምርጡ ሹፌር ልባል ችሏል። ምንድን ነው ያሆነው ስለመሆኑስ ምንድን ነው ነገሩ? እስኪ የምናየውናል የአምሳ አንድ ተሳፋሪዎችን ህይወት የታደገው ጀግና ሹፌር እጁን በጥይት ተመቶ ንጹህ ደሞን እያዘራ የ51 ተሳፋሪዎችን ህይወት የታደገው ጀግና ጀግናው ሹፌር አየለ እውነቱ በሙያው የተመሰገነና የተከበረ የህዝብ ማመላለሻ ሀገር አቋራጭ አውቶቡስ አሽከርካሪ ነው። መጋቢት ሶስት ቀን 2017 ዓ ም ምድቡ ወደሆነው ወልዲያ ከተማ እንደ ወትሮ ሁሉ ሀምሳ አንድ ተጓዦችን አሳፍሮ ከሌሊቱ አስር ተኩል ሰዓት ከአዲስ አበባ ላምበሬት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ ጀመረ። ይሁን እንጂ ከረፋዱ አራት ሰዓት አካባቢ አፋር ገዋኔ አካባቢ እንደደረሱ አምኖት የተሳፈሩ ወገኖችን እንደያዘ ሀገር አማን ብለው ወደፊት እየቀነፈ ባለበት ወቅት ማንነታቸው ያልታወቁ የታጠቁ ኃይሎች ጀግናው ሹፌሩ አየለ እውነት ላይ አነጣጥሮ የጥይት ሩምታ ያወርዱበት ጀመር። በዚህ የጥይት ሩምታ ቀኝ እጁ ላይ ከባድና ግራ እጁ ላይ ቀላል ጉዳት ቢደርስበትም ህመሙን ዋጥ አድርጎ ንጹህ ደም እያዘራ በእግዚአብሔር ድንቅ ሥራ የሁለት ልጆቹና መላ ቤተሰቡ አምላክ ጥበቃ የሚያሽከረክረውን አቶ አውቶቡስ በብስለት ተቆጣጥሮ እንዳይወድቅ አድርጓል። በዚህም አውቶቡስ ውስጥ የምጓዙ አንድ ተሳፋሪዎችን ህይወት አድርጓል። ረዳቱ ተስፋይም የምፈሰውን ደም በጨርቅ አስሮ በአካባቢ ወደ የሚገኝ ሕክምና ቦታ እንድደርስ አድርጓል። ሹፌር አየለ ወደ አዲስ አበባ መጥቶ ሕክምና በመከታተል ላይ ይገኛል ለዚህም ነው ይህ ሹፌር መሸለም የለበትም ወይ? የበርካቶች ጥያቄም ጥሪም ነው። ምክንያቱም የአመቱም ሳይሆን የምን ጊዜም ምርጡ ሹፌር ልባል ይገባል በማለትም ነው። ምክንያቱም እጅግ አሳዛኝ የብዙ ሰዎችን ደም እየፈሰሰ ሃምሳ አንድ ሰዎችን አጠቃላይ ከራሱና ከረዳት ጋር 53 እንደሆኑ ጭምርም በጣም በሚገርም ሁኔታ መኪናውን መቆጣጠሩ በርካቶችን እንዳስደነቀና እንዳስደመመ በማህበራዊ ሚዲያ ላይ ከወጡት መረጃዎች መካከል ቀድሞ የደረሱን መረጃዎች ናቸው ብባል የማይካድ ሁነታ ነው። ምክንያቱም በአሁኑ ሰዓት ሚዲያን እየተቆጣጠረ ይገኛል። ይህ ሹፌር ሊሸለም ይገባል። አዎ ሊሸለም ይገባል። በርካቶች ያነሱት ጥያቄም ልክ ነው። የአምሳ አንድ ሰዎችን ነፍስ የታደገ ጀግና ከረዳቱ ጋር በመሆን ደግሞ በጣም በሚገርም ሁኔታ በመረዳዳት እውነትም ረዳት ረዳት የሚባለው አንዳንዴ ስም መላክ ያወጣል የሚባለው በተለይ መኪና ላይ ረዳት የሚባሉት እውነትም ረዳት ናቸው። ብዙ ጊዜ ሹፌርን በትክክለኛ ስረዱ ያለ ረዳትም ሹፌርና በጣም ከባድ እንደሆነና አስቸጋሪ እንደሆነ ጀመረም ነው። ይህ ሹፌር ታዲያ እጁን ተመቶ እንደዛ ቆሳ ስሎ በጣም በሚቀርም ሁኔታ መኪናውን ሊያቆምላቸውና ለሽፍቶች እጅ ልሰጥላቸው አልቻለም። ተሳፋሪዎችንም ታደጋቸው። ታዲያ ይህ ምርት ልገባል አይገባምን በማለትም በርካቶች እየገለጹ ናቸው። አጠቃላይ የዚህን ሹፌር ጀግንነትን ያለንን አጀብድን በማስመልከትም ነው። በዚህ በጣም በሚገርም ሁኔታ ልታለፍ የማይገባ መረጃ ስለሆነ ሁሉም ኢትዮጵያዊ ማድመጥ ስላለበትም ነው ለእናንተ ይዤላቸው የመጣሁት። እጅግ አስገራሚ ለማመን በሚከብድ ሁኔታ ታሪክ የሰራ ሹፌርን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ይህ ሚኪያስ ታቦር ቻናል ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ሾፌሩን በማስመልከት በአሁኑ ሰዓት ሆስፒታል እንደሚገኝ ጭምርም ሕክምናውን እየተከታተለ እጁ ላይ ሕክምና እየተከታተለ እንደሆነ ጭምርም የወጡት የአደባባይ ሁኔታዎችንና መረጃዎችን በማስመልከትም ነው ለእናንተ ይዣላችሁ የምታዩት። ይህ ሚኪያስ ታቦር ትክክለኛ ቻናላችን ስለሆነ ሳብስክራይብ ማድረግ በፍጹም እንዳይረሱ። ይህንን ቪዲዮ ላይክ፣ ሸር እና ኮመንት በማድረግም ላልሰሙት እንድዳርስ ያድርጉ። አጠቃላይ እንግዲህ የወጡት መረጃዎችን በማስመልከትም ሊደመጡ የሚገቡ ታማኒ ና ወቅታዊ መረጃዎችን አነጋጋሪ የሆኑትን መረጃዎችን በማስመልከት ነው ለእናንተ ይዤላችሁ መጣሁት። ለአሁኑ ያሉን መረጃዎችን ይመስላሉ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።